ዛሬ በወርሀዊ ምገባችን ኮሰቢ በሚገኘው ሙዳይ የእናቶችና ህጻናት መርጃ ድርጅት ተገኝተን ነበር። በመጀመሪያ ቦታው ላይ እንደደረስን ሙዳይ የበጎ አድራጎት ድርጅት የሚሰራቸውን የበጎ አድራጎት ስራዎች ጎበኘን። ከዚያም ፕሮግራማችንን ጀመርን። ይዘን ሄድ ነው ጣፋጭ የሆነውን አገልግላችንንና ተወዳጅ የሆነውን የቡና ሰሞኒያችንን ነበር። በነገራችን ላይ መዳይ የበጎ አድራጎት ድርጅት 1084 እናቶችና ህጻናቶችን በመርዳት ላይ የሚገኝ የበጎ አድራጎት ድርጅት ነው። እናንተም እንግዲህ መርዳት ከፈለጋችሁ ለአንድ ልጅ በወር ስድስት መቶ ብር ብቻ በመክፈል ድርጅቱን መደጎም ትችላላችሁ። እናንተም የተለያዩ የበጎ አድራጎት ድርጅቶችን ማገዝ ከፈለጋችሁ ከኛ ጋር አገልግልና ኬተሪንግ ኦርደር በማድረግ አብረን መስራት እንችላለን። እናመሰግናለን። ፎሎ፣ ላይክ፣ ሼር ፖስት በማድረግ የኛ ቤተሰብ ይሆኑ።